በስተመጨረሻ ከታገተበት ከታገተበት አመለጠ ለመድብል ስልክ ደውሎ እባክህ ወንድሜ ድረስልኝ ችግር ውስጥ ነው ያለሁት ብሎ አለ መድብል መድብል እማህሌት ላይ ሽጉጥ ደቀነባት ትሰሚኛለሽ ወይ ምሳሌን ትለቅያለሽ አሊያ ደግሞ በህይወትሽ ትፈርሚያለሽ ብሎ አላት ከዚህ በኋላ ምንም አይነት ህይወት የለኝም ታውቃለክ እንደውም ከአንዴ ሁለተ ከሁለት ሶስተዬ ለመግደል ሞክሬ ነበር እናም ያው በለቃትም መግደልህ አይቀርም ባለቃትም መግደልህ አይቀርም በላ አድርገዋ ተኩሰው ብላ ስትለው እኔ ቃሌን የማከብር ሰው ነኝ እስር ቤትም ቃሌን በማክበር ነው እ ጭራሽ እንደዚህ በዝቅተኛ በአራት ዓመት ውስጥ ልፈታ የቻልኩት ትሰምኛለሽ ስለዚህ ምሳሌን የምትለቂያት ከሆነ በፍጹም እኔ አንቺን አልጎዳሽም እና አሁን ልቀቂያት ብሎ ከዛ ተባት በኋላ እሷም ደግሞ ማህሌትም ምሳሌን ለቀቀቻት። ቆይ አንቺ ምን አይነት ይቶ አረመኔ እና ጨካኝ ነሽ ብለሽ ብለሽ ደግሞ ምን ፈልገሽ ነው ህፃን ልጅ ጭራሽ ለመግደል እኔ ምልሽ ወንድሜ እኮ አንቺ ላይ ምን አይቶ እንዳገባሽ እና የእውነቴ ነው ከአንቺ ጋር ለመኖር እንዴት እንደመረጥ አላውቅም ውይ ውይ ውይ ውይ ቆይ እናንተ ግን የእናንተ ጭካኔና አረመኔነት አልታያችሁም አይደል ብላ ስትል ትሰሚኛለሽ የኛ አባት እኮ እንዴት እንደሳደገን ብታቂ ኖሮ እንደዚህ አትይም ነበር። የእኛ አባት ብቻ ተዩ፣ ምክንያቱም ላንቺ ቢያወሩት ውሃ ቢወቅቱት እንቦጭ ስለሆነ ምንም ስለማትረቢ ላንቺ አልናገርም። አሁን አንድ ትልቅ ሜሽን እሰጥሻለሁኝ ነው። ታዲያ ይሄ ሜሽን መድብል፣ እኔ ግራ ገባኝ እኮ ትሰምኛለሽ። እንደምንም ብዬ ዝናን መያዝ አለብኝ እና አንቺ ደግሞ ዝናን ትቀጥረዋለሽ ምን ቆይ እሱ ግን ዝናን ለመቅጠር ለመቅጠር አንተ ሆነ ቦታ አትቀጥረውም እንዴ እንዴ አንዳንዴ ግን ዶዶም ትንሽ ልበል ምን ማለት ነው ቆይ እኔ ደውዬ ዝናን ብቀጥረው የዝና ግብረ አበሮች ሺዎቹ አይደል እንደሚሰበሰቡት ብቻውን መጥቶ የሚገጥመኝ መሰለሽ ደግሞ እሱና እኔ እኮ የምንፈላለገው በደም ነው እንጂ መቼም በሰላምነት አይደለም ስለዚህ ብቻውን አይመጣም አንቺ ግን እንደምንም ብለሽ አታለሽ ለኔ ትሰጭኛለሽ እና ታዲያ ያመለጠ ቀን እኔም ቢገለኝሳ። ነገርኩሽኮ ነገርኩሽ እኮ አንቺንማ እንደምንከባከብሽ ቃል እገባልሻለሁ። ከፈለግሽም ንብረት ከፈለግሽም ንብረት ሳይቀር አካፍልሻለሁ። ማለቴ ከቤቱ ያ ውክልናው ያለው በእኔ ስም እንደሆነ በደንብ አድርገሽ ጠንቅቀሽ ታውቂያለሽ። ስለዚህ ምንም የሚያጨናንቅ ነገር የለም ብሎ አላት። ማህሌትም እንደዛ ከሆነ ትንሽ ላሰብበት። አይ ማሰብ ምናምን የሚባል ነገር የለም። እኔ የምፈልገው ወደ ድርጊት እንድትቀይሪው ነው። እሺ ብሎ ሲላት፣ እሺ አንተ እንዳልካኝ አደርጋለሁ ብላ አለች። ኤፍራታው ኢፍራታ ለመድብል ስደውልለት የኔ ጥቁር አዝሙድ እንዴ ነሽ ብሎ ሲላ ደህና ነኝ። እኔ ምልህ አንድ ጥያቄ ልጠይቅህ ነበር። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደና ነኝ። ለስቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉት እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እሺ የእኔ ጥቁር አዝሙድ ታዲያ ምንድነው የተፈጠረው ነገር? ልትነግሪኝ ትችያለሽ? ዝና ዝና ምን አለ ማህሌት ትጠፍታለች ብሎ አለ እና ማህሌትን እንዳፈላልግለት ይፈልጋል። ታዲያ ራሱ አይፈልጋትም እንዴ? ነገርኩ እኮ የጠፋችው ያኔ እኔ አንተ ጋር የመጣሁ ቀን አለ አይደለም? እና እና ያን ጊዜ ነው የጠፋችው። ከዛ በኋላ ስልኳ የማይሰራም በቃ እኔ በጣም ጨንቆኛል። አይዞሽ፣ ምናልባት ዝና የሆነ ነገር አድርጓት እንዳይሆን ወይም ደግሞ የዝና ጓደኞች አላውቅም ብቻ ግን ለፖሊስ ላመልክት ብዬ ስለው በፍጹም የፖሊስ እጅ እንዲገባ አልፈልግም አለኝ ለምን ይመስልሻል እንደዚህ ያለሽ እ ያልጠረጠረ ተመነጠረ ነው ኢፍራታ ስለዚህ መጠርጠር አለብሽ ምን ማለት ነው ምናልባት ራሱ አግቶ እያሰቃያት ሊሆን ይችላል አይ እሱንማ እንደማያደርግ መቶ ፐርሰንት እርግጠኛ ነኝ ለምንድን ነው እንደዚህ ያልሽው ኢፍራታ ምክንያቱም እሱ እንደዚህ አይነት ነገር አያደርግም። መጋፈጥም ካለበት ፊት ለፊት ነው። በዛ ላይ ማህሌት ብዙ ምስጢር ስለምታውቅ እመናኝ፣ ምንም አያደርጋትም። ገና እኮ እሱ ፕሮሰሱን አልጨረሰም። እንደዛ ከሆነ አንድ ሚሽን እሰጥሻለሁ። ምንድን ነው? እያንዳንዱ ነገር እሱን እንዲጠይቅ እፈልጋለሁ። ቆይ አንተ ግን ከዝና ምንድን ነው ያለህ? ማለቴ ለምንድን ነው በዚህ ልክ የምትፈልገው? በዚህ ልክ ለምንድን ነው የምትፈልገው? መድብል እኔ እኮ ግራ አገባኝ እንዴ ለምን ግራ ይገባሻል? ኤፍራታ ነገሩ እኮ ግልጽ ነው። ምክንያቱም ብሩኬ ጠፍቷል። ያ ብሩክ ደግሞ የሁላችንም ወንድም ነው። አይደለም እንዴ? አዎ። ስለዚህ ምንም ቢሆን ምንም ምናልባት ኤፍራታን እጭ ማህሌትና ዝና ላውቅ ይችላሉ። ለዛ ብዬ ነው። እሺ ብሎ አላት። እሺ፣ እንደዛ ከሆነ እንዳልከኝ አድርጋለሁ። ዳጣዬ፣ እንዲሁም ደግሞ ሉላ መጎሴ ሆነው ቁጭ ብለው ምግብ እየበሉ ባለበት ሰዓት በለው በጣም ተመችቶሻል አይደለ? አዎ እንግዲህ የምላርግ ብለህ ነው ብታይ፣ ቤተሰቦቼ በጣም ጸደ ናቸው እያለች በቃ፣ እንደዚ ከሆነ ፈጣሪሽን አመስግኝ፣ ዕድሜ ለእኔ በይ ብሎ አላት። ልክ ነህ፣ እውነት ለመናገር ያንን ሀሳባት ታመጣ ኑሮ የእውነትን ቤተሰቦችን ለመፈለግ አልነሳም ነበር። በጣም አመሰግናለሁ ምጎ ብላ ስትለው እኔም ልክ። ዝና ግን መከታተልህን ተወው አይደል? አዎ እንግዲህ እድሜ ለመድብል ያው በኤቲኤማችን አልነበረም እና አሁን ኤቲኤም ስለማንጠቀም በፍጹም ሊያገኘን አይችልም። አረ ይመቸው ግን መድብል። አዎ እውነት ለመናገር መድብል ለሁላችንም ጀግና ነው። ብሩቅ ቢሄድም እንኳ መድብል መጥቶልናል። ነገር ግን አሁን አንድ ሜሽን እሰጣችሁ ይለሁ እያለ ነው። ኡፍ እኔ ግን መሞት አልፈልግም። እባክ ሞቅስ እንዴ! ቢያንስ ውሃን እንኳ ትቼ መሞት አልፈልግም። አረ ተረጋጌ ቆይ ስለምን ሞት ነው የምታስቢው? ስለምን ሞት ነው የምታስቢው? እኔ ኮ ግራ ገባኝ እንዴ አረ፣ በፍጹም አንችን የመሰለች ልጅማ ልትሞቺ አትችም እንዴ አይ፣ ማለቴ ያኮ የሰማይ ስባሪ የሆነ ሰው ብቻውን መሰለ? በጣም ብዙ ሰው እኮ ነው። ሙጎ ለምንድን ነው የማትረዳኝ ሉላ? ብድጋለች እና ልክ ናት። ምክንያቱም እሱ ብቻውን አይመጣም። በዙሪያው በጣም ብዙ ሰዎች አሉት። ስለዚህ እናንተ ደግሞ ሶስት ናችሁ። ዳጣ አያ እኔን አትቆጠሪኝ ብላ ስትልኮ አንቺ አትቆጠሪም፣ ሁለት ናችሁ። እንደ ማንኛውም ሰው ሊያጠቃችሁ ይችላል። አይ እውነት ለመናገር ታውቂያለሽ ሉና፣ እስከ ዛሬም ለአንቺ ብዬ ነው እንጂ መጨከን ካለብኝ እጨክናለሁኝ። ማለቴ ለእሱ አላንስም። ወይ ይገላለሁ ወይ ይገደላለሁ በቃ ሞት እና ሽረት ይሄ ነው ብሎ ሲላት፣ እሱም አውቃለሁ። እውነት ለመናገር መጥፎ ሁን ካልኩኝ እኔ ራሴ መጥፎ እንዳደርግህና ጀግና ማድረግ እችላለሁኝ፣ ነገር ግን ይሄ ለእኛ አስፈላጊ ነገር አይደለም ብላለች። አውቃለሁ፣ ነገር ግን አንድ በወንድሜ የሚመጡብኝ ከሆነ እመኘኝ አለቃቸውም ሉላዬ አንቺን እስከዛሬ እስከ ዛሬ ወስዶ ሲያሰቃይሽና ቁም ስቅልሽን ሲያሳይሽ ነበር ከዚህ በኋላ ግን እኔ ሙቼም ቢሆን አንቺን ነፃ አወጣሻለሁ። እንዲሁም ደግሞ የብሩኬን ገዳይ ወይም ደግሞ የእውነትን ብሩኬ በህይወት ኑሮ እያሰቃዩት ከሆነ ብሎ ሲል፣ ለዚህ እኮ ነው የማመሰግንህ የምወድህ ሞገሴ፣ ምን ብላ ስትለው፣ በይ በይ በይ ዛሬ ደግሞ በጣም አምሮብሻል ብሎ አላት። አይ አንተ ዛሬ ገና በደንብ ስላየኸኝ እንጂ እኔ እኮ ሁሉ የሚያምርብኛል። ደግሞ አንተም በጣም አምሮብሃል ሞገሴ አለችው። ታውቂያለሽ ለሽ ሞገሴ ብለሽ ስጠሪኝ ግን ምን ያህል ልቤ በሐሴት እንደሚሞላ። እንደዛ ከሆነማ ሁልጊዜ ታዲያ ሞገሴ ብዬ ነው ምጠራ። እሺ፣ ግን አንድ ቀን ልማድ ሁኖብኝ ይሄንን ለምድና አንድ ቀን ሞገስ ብለሽ ከጠራሽኝ ብቻው ቅሬ ሌለኝ ይችላል። አረን ያታስብ ሁልጊዜ አንተን በደንብ ነው የምንከባከብህ አንተን በደንብ ነው የምሰማህ እያለች ቃል ገባችለት ዳጣዬ ዳጣዬ እና ህይወት እንዴት ነው ኑሮ እንዴት ነው ብለው ሲጠይቋት፣ በጣም አሪፍ ነው ደስ የሚል ነገር ነው እያለች መለሰች። ቅድስቴ እንደዛ ማህሌት ስታስፈራራት፣ እባክሽን፣ እባክሽን እትዬ የሁለተኛ ሶስተኛ ወንጀላት ትስሪ። ምን አገባሽ አንቺ አሁን ሂጅና ቢላዋንጭና ፍችልኝ፣ ነው የምልሽ፣ ፍችልኝ እያለች መጮህ ጀመረች። ከዛም ቅድስት የደነገጠችና ወደ መድብል ደወለችለት። በጣም ከባድ ችግር ውስጥ ነኝ። ምንድን ነው ምሳሌ? ማህሌት ምሳሌ ናግታታለች፣ ይዛታለች። አንቃልገላን ነው ልቀቄኝና፣ አንቺ ፍችኝና ትወጫለሽ። ከዚያም በኋላ ምሳሌን ቤት ውስጥ ትቻ ትሄዳለሁ እያለች ነው ምን እንዴት ምሳሌ ገባች? እንዴት ተጠባበቂ ብዬ ሸለ እረ፣ እሱም በኋላ ጋሼ ምክንያቱም ምን እንቅልፍ ወስዶኝ እኮ ነው። ምናልባት ድምጿን ሰምታ ገብታ ይሆናል። ከዛ አንቺ እኮ ሳሳ፣ አንቺ የማትረቢ እያለች ስትጠራ አሁንም እየተጠራች ነው። እባክ ጋሼ፣ ምን ላድርግ አለችው። መድብልም ደግሞ አታስቢ፣ በቃ እንደዚያ ከሆነ በደንብ አርገሽ ጊዜ ፍጅባት። ምን ማለት ነው በፍጹም ስለታም ነገር ይዘሽ እንዳትሄጂ፣ ምክንያቱም አንቺንም ልታጠቃሽ ስለምትችል እንደምንም ብለሽ በእጅሽ ለመፍታት ሞክሪ። እኔ ደግሞ አንድ አምስት ደቂቃ ቀረኝና አድንሻለሁ ብሎ አላት። ወይኔ አምላኬ፣ ወይኔ ፈጣሪ እያለች ዝም ብላ ማህሌትን ለመፍታት ደፋ ቀና አለች። ከዛ ማህሌት ደግሞ እስከምትፈልገው ድረስ ተሳደበች። አንቺ የማትረቢ ባሌን ቀምተሽኝ ህይወትሽን ሲኦል ነው የማደርገው፣ ፍቺ ነው የምልሽ እያለች ከፈታቻት በኋላ ከዛ ቅድስቴን በካልሾ ብላ እንዲሁም ምሳሌን አንቃት ወደ ሳሎን ሄደች። ከዛ መድብል ጀግናው መጣና በሩን ክፍት አድርጎት ልቀቂያት ማህሌት፣ ልቀቂያት ይችል ልጅ ነው የምልሽ፣ የእውነቴን ነው የምልሽ፣ በእጅት ስበብ ትሆኛለሽ። እኔ እንደሆነ እስር ቤትን ለምጄዋለሁ። እንዳንቺ የምፈራ ይመስልሻል እንዴ የእውነት አንቺ እንገዲዬ ስር ቤት ብገባ ፈጣሪ ራሱ አይጠይቀኝም ለምን መሰለሽ በፊት ልጅቷን በመርዝ እንዲሁም በብዙ ነገር ስታሰቃያት ነበር አሁን ይባስ በለሽ አንቺ በእጅሽ አንጠልጥለሽ ብትገያት እኔ አንቺን ብገልሽ ፈጣሪ የሚጠይቀኝ መስልሻ ነገር ግን ይህ ከመሆኑ በፊት ብትለቃት ይሻላል ብሎ አላት አይ በፍጹም አላድርገው መድብል በቃኝ አሁንስ ሁሉም ነገር መሮኛል ያንተ ተገዥና እንዲሁም ደግሞ የዛ የዝና ተገዥ መሆን አስጠልቶኛል። በቃ ሁሉንም ነገር አልፈልግም። እዚህ ሁሉ ውስጥ ያስገባኝ እንደውም ዝና ነው ብላ አለች። አሁን ምንም አይመለከትኝም። አሁን ትለቂያታለሽ ወይስ አትለቂያትም? እስከ ሶስት ድረስ እቆጥራለሁ ብሎ በሶስተኛው ምሳሌን ለቀቀቻት። ምሳሌና ቅድስቴ ተቃቅፈው ተላቅሰው በዛው ፍቅራቸውን ተገላለጹ። ከዛው አባይ ቀጥ ግቢ ብሎ እተገተው እዛው አገታት ቤት ይዟት ሄደ። ቆይ አንቺን ምን ለማድረግ እየሞከርሽ ነው? ጭራሽ በገዛ ቤታችን ጭራሽ ምሳሌን አረታይ ማህሌ ትተይ ግን ቆይን የምንጠየቅኩሽ ብሩክን የምታገኝበት ቦታ ወይም ብሩክን የታገተበትን ቦታ ወይም የሞተበትን ቦታ ሳይኛ ሄደን እንዲያልኩሽ ሌላ ምን አደረግኩሽ? ኧረ እናንተ ከዚህ በላይ ምን ታደርጉኝ? ቆይ እኔ የምልህ ኃይለኝነትና ጭካኔነት እውነትም ከዘራችሁ ነው። እንደ ኦኦ ገና አሁን ተሳሳትሽ። ምክንያቱም አባታችን እንዴት በፍቅር እንዳሳደገን በፍጹም አታውቂም። ታውቂያለሽ? አረመኔነት ክፉነትማ ገና አላየሽም። ነገር ግን እኔ እሱን አላሳይሽም። ምክንያቱም አሁን የእሱ ተራ አይደለም። አሁን ወንድሜን የማፈላልግበት ነው። እኔ እኮ ነገርኩ፣ ስለ ብሩኬ አላቅም። ቆይ እኔ የምልሽ ማህሌት ግንብሩ ካይናፍቅሽም ቢያንስም ቢያርግም አብረሾ እኮ አክፈሾ ተኝተሻል። ስለዚህ በእርግጠኝነት ይሄ ዝና የሆነ ነገር አድርጎታል። ታዲያ ዝናን ጠይቀዋ እኮ ለዚያ እኮ ነው የፈለግኩሽ። አሁን ዝናን እንደምንም ብለሽ አባብለሽ ወደ እኔ ታመጫዋለሽ፣ ያኔ እኔ ዝናን እበቀለዋለሁ፣ ዝናን እገለዋለሁ። ዝናን ብሩኬ ያለበትን ቦታ ይነግረኛል ብሎ አላት። እሷም ተስማማችሁ። ውደህያ ቤት ቤተሰቦች የዛሬው ምሳሌ ይህን ይመስል